እንዴት አላችሁ የተወደዳችሁ ጥቂት ስለ አርስናሉ ራሂም ስተርሊንግ እናንሳ ከቼልሲ በውሰት ተሰጥቶ ነው ለአርስናል እየተጫወተ ያለው በአርስናል በዚህ ከባድ የጉዳት ጊዜ ጭምር ሚኬል አርቴታ የሚተማመንበትና ጨዋታ የሚያስጀምረው ተጫዋች አይደለም በእርግጥ በቅርብ ቀናት ባለፈው ከሌስተር ሲቲ ጋር በነበረው ጨዋታ ጨዋታውን ጀምሮ ነበር ግን የኖቲንገም ፎረስቱን ጨዋታ ተቀይሮ ገብቶን የተጫወተው አማራጭ በማጣት ሚኬል አርቴታ የመጀመሪያ አሰላለፍ ውስጥ ያካተተው ይሆናል በፔስቬ አይንድ ሆቨኖም ጨዋታ ጭምር ነገር ግን የዚህ ተጫዋ ሰዎች ከብቃቱ የወረደበት ፍጥነት በጣም የሚያስገርም ነው። በእድሜ ያን ያህል አልገፋም፣ ገና 30 ዓመቱ ነው። ሞሐመድ ሳላህ ይሄ የውድድር ዘመን ሲያበቃ ነው 33 ዓመት የሚሞላው። ሙሐመድ ሳላ 33 ዓመት በሚሆነው የውድድር ዘመን የእግር ኳስ ህይወቱን ምርጡን ሲዝን እያሳለፈ ነው። ሌሎችም ዕድሜያቸው 30 ዓመትን ከተሻገሩ በኋላ የሚያስደንቅ አቋማቸውን እያሳዩ ያሉ ተጫዋቾች አሉ። የራሂም ስተርሊንግ እንደዚህ ከብቃት የመውረድ ጉዳይ ከዕድሜ መግፋት ጋር ተቆራኝቶ ሊነገር የሚችል አይመስለኝም። ምንም እንኳ እንደሱ ላለ ፈጣን የክንፍ ተጫዋጭ ዕድሜያቸው ከ28 ዓመት በላይ ሲሆን አንዳንድ ተጫዋቾች መጠነኛ ፍጥነታቸውን ሲያጡ ዋና ችሎታቸውን ማጣት ይሆናልና ብቃታቸው ሲወርዳ አይተን እናውቃለን። እነዛ የመጀመሪያ ሜትር ፍጥነቶች የመጀመሪያ 5 10 ሜትር አክሰለሬሽን በጣም አስፈላጊ ነው። ፍራክሽን እንኳ ቢሆን ያንን ፍጥነቱን የሚያጣው በውስን መጠን እንኳ ቢሆን፣ ነገር ግን ለእንደዚህ አይነት ተጫዋች ትልቅ ልዩነት ይፈጥር ይሆናል እና እንደዛ ሲሆን አንዳንድ ተጫዋቾች ሚናቸውን ሪዲፋይን ያደርጋሉ፣ አጫዋታቸውን ይለውጣሉ። ለምሳሌ ክርስቲያኖ ሮናልዶ በ25 ና በ30 ዓመቱ አንድ አይነት ተጫዋች አልነበረም። ሊዮኔል ሜሲ እንደዛ አልነበረም። አሁን ዕድሜያቸው 30 ዓመት ካለፈ በኋላ በላቀ ብቃት የሚጫወቱ ተጫዋቾች በሀያዎቹ አጋማሽ በነበሩበት የአካል ቅልጥፍና ላይ ስለማይሆኑ፣ እንደገና ከእድሜያቸው መግፋት ጋር አብሮ የሚመጣ የቅልጥፍና የፍጥነት መቀነስን እንደ ተጫዋች ያላቸውን ባህሪ በመለወጥ በላቀ ደረጃ መጫወት ሲችሉ እናያቸዋለን። መሀመድ ሳላህ ወደ ሊቨርፑል በመጣበት ጊዜ የነበረው አይነት ፍጥነት የለውም አሁን ግን እንደ ተጫዋች የተለወጡ ነገሮች አሉት። ብዙ ነገሮች ተለውጠዋል። 2017ና 2025 ላይ ፍሬያማነቱ አንድ አይነት ይሁን እንጂ እንደ ተጫዋች ግን ሌላ አይነት ተጫዋች ነው። ስለዚህ ራሂም ስተርሊንግ 24 ዓመቱ ላይ የነበረው ፍጥነት አሁን እንደሌለው ብናውቅም፣ ነገር ግን ፍጥነትም ብቻ አይመስልም ችግሩ። እንዴት በጥቂት ዓመታት ውስጥ አንድ ተጫዋች በዚህ ልክ በዚህ ፍጥነት ያሽቆለቁላል የሚለው ሁልጊዜም አስገራሚ ነው። በእርግጥ ባለፉት ዓመታት የገጠሙ ተደጋጋሚ የሃምስትሪንግ ጉዳቶች ነበሩ። ማይክሎን እንደሚናገረው ድሮ ፈጣን፣ ለተጋጣሚ ቡድን የመሃል ተከላካዮች ለመቆጣጠር የሚያስቸግር የሚገርም ፍጥነት የነበረው ተጫዋች ነበር። በኋላ ግን ማይክሎን በ27 ዓመቱ በ28 ዓመቱ ትልቅ ተጫዋች መሆኑ አብቅቶ ነበር። ምክንያቱም የዚህ ተጫዋች ዋናው የጥንካሬው መነሻ የነበረው ፍጥነቱን በተደጋጋሚ የሃምስሪንግ ጉዳቶች ምክንያት እያጣው ሲመጣ በላቀ ደረጃ የሚጫወት ተጫዋች መሆኖ አበቃ ማለት ነው። መጨረሻ ላይ ለስቶክ እየተጫወተ ጨረሰ። ስለዚህ አንዳንዱ ነገር ቀላል አይደለም፣ በተለይ የሃምስትሪንግ ጉዳቶች በተደጋጋሚ መምጣታቸው የተጫዋችን ስፒድ ፍጥነት የሚቀሙ መሆናቸው ነው። የራሂም ስተርሊንግ ጉዳይ አንዳንድ ጊዜ በፕሪምየር ሊግ በፍጥነት የወረዱ ተጫዋቾችን ያስታውሰኛል። ለምሳሌ ፌርናንዶ ቶሬስ በፕሪሚየር ሊግ ከምርጦቹ አጥቂዎች መካከል አንደኛው ነበር። ከአትሌቲኮ ማድሪድ ወደ ሊቨርፑል ከሄደበት ጊዜ ጀምሮ በጣም አስደናቂ ነበር። ለፕሪሚየር ሊግ ተከላካዮች ሁሉ ለመቆጣጠር ፈተና የሆነ ተጫዋች ነበር። በኋላ ግን በተለይ የመጨረሻዎቹ ወራት ላይ ሊቨርፑል ውስጥ ምንም እንኳ በጥር ዝውውሩ ሲፈጸም አስራ አንድ የፕሪሚየር ሊግ ጎሎች አስቆጥሮ ከፕሪሚየር ሊግ ከፍተኛ ጎል አስቆጣሪዎች ተርታ የነበረም ቢሆን ነገር ግን በእይታ በማስተዋል በቪዥዋል ኢምፕሬሽን በሚሉት የሆነ ያጣው ክህሎት እንዳለ ማወቅ ይቻል ነበር ያንን የመጀመሪያ አምስት ሜትር አክሰለሬሽን አቶት ነበር የዚህ ምልክት በሊቨርፑል በመጨረሻዎቹ ወራት የሚታይ ነበር ቼልሲ ውስጥ 50 ሚሊዮን ፓውንድ ወጣበት የብሪታንያ ውዱ ተጫዋች ሆኖ ተዘዋወረ በፍጹም በመጀመሪያዎቹ ጥቂት ዓመታት በአንፊልድ ያየነውን ተጫዋች በስታንፎርድ ብሪጅም በሌላ ቤተኛውም ክለብ መልሰን አላየነውም ወደ ኤሲ ሚላን ሄደዋል። ወደ አትሌቲኮ ማድሪድ ተመልሷል። ደህና የተጫወተባቸው ወቅቶች ነበሩ፣ ግን ያንን ኤልኒኞን መልሰን አላየ ነው። አሌክሲስ ሳንቼዝም ተመሳሳይ ይመስለኛል። ከአርስናል ወደ ማንቸስተር ዩናይትድ በተዘዋወረበት በዚያ ጊዜ ከፕሪምየር ሊግ ምርጥ ተጫዋቾች መካከል አንደኛው ነበር። ነገር ግን በፍጥነት ክህሎቱ ሲከዳው አየን። በማንቸስተር ዩናይትድ አምስት ጎል ብቻ አስቆጥሮ በክለቡ ታሪክ ከመጥፎቹ ፈራሚዎች መካከል አንደኛው ሆኖ ወደ ጣሊያን ተጓዘ። እና ከዚያ በኋላ ያንን ምትሃቱን መልሶ አላገኘም። ምርጥ ሲዝን ሲያሳልፍ ወደ ፈረንሳይ ሄዶ ለማርሴይ በ2022/23 የውድድር ዘመን 20 ጎል አስቆጥሮ ነበር። ምናልባት የፈረንሳይ እግር ኳስ ኢንቴንሲቲ እንደ እንግሊዝ እግር ኳስ ስላልሆነ ሊሆን ይችላል። ለአላቅም ሌላ ማብራሪያ እንዳለው ግን ተመሳሳይ ተጫዋች መሆን አልቻለም። የራሂም ስተርሊንግ ጉዳይ እንዴት ሊብራራ እንደሚችል እርግጠኛ አይደለሁም። ግን በቅርብ ጊዜ አንድ ሳም ሞክቤል የሚባል የዴይሊ ሜል ጸሐፊ የአርሰናል ኢንሳይደር ተደርጎ ከአርሰናል የልምምድ ሜዳ ከክለብ ውስጥ ምንጮች አሉት የሚባል አንድ ጋዜጠኛ ስለ እሱ የጻፈው ዘገባ ነበር። በከባድ የራስ መተማመን ቀውስ የተመታ ነው ይላል። በፍጹም በራስ መተማመን ተስኖታል። ስለዚህ የእሱ ማብራሪያ የኮንፊደንስ ክራይስስ ነው የሚል ነው፣ አካላዊ ሳይሆን አእምሯዊ ነው የሚል ክርክር ነው የሚያቀርቡ። በራስ መተማመን ሲጎድል ደግሞ ተጫዋቾች ሜዳ ውስጥ ብዙ ማሰብ ይጀምራሉ። ብዙ ማሰብ ይጀምራሉ ማለት ነገሮች ኦቶማቲክ መሆናቸው ይቀንሳል ማለት ነው በእግር ኳስ ሜዳ ይልቁን በፕሪሚየር ሊግ ባለ ፍጥነትና ኢንቴንሲቲ አንድ ተጫዋጭ ብዙ ማሰብ የሚጀምር ከሆነ አንደኛ ራሱን ስለሚጠራጠር ውሳኔዎቹን ስለሚጠራጠራቸው ነው ብዙ ማሰብ የሚጀምረው። ነገር ግን ብዙ ማሰብ ጀመረ ማለት ብዙ ለማሰብ የሚሆን ጊዜ በሌለ እግር ኳስ ውስጥ ነውና ያንን የሚያደርገው ላቀብል እያለ ተጨማሪ ሰከንድ የሚወስድ ከሆነ፣ ወደ ጎል ልምታ እያለ ተጨማሪ ሰከንድ የሚወስድ ከሆነ ያ ፍራክሽን በተጫዋቹ ብቃት ላይ ትልቅ ልዩነት ያመጣል የሚል ማብራሪያ እንደሰጥ አስታውሳለሁ። አንድ ሌላ ኢንትረስቲንግ ነገር እናንተ የትኛው ካምፕ ላይ እንደምትሰለፈው አላቅም በፕሪምየር ሊግ ከዚህ በፊት በፍጥነት ብቃቱ ያሽቆለቆለ ተጫዋች ማን ነው ተብላችሁ በተጠየቁ ማን ብላችሁ እንደምትመልሱም ባውቅ ደስ ይለኛል። ከነሱ ምድብ የሚቀመጥ ይመስለኛል ራሂም ስተርሊንግ። ነገር ግን አንዳንድ ሰዎች ምን ይላሉ፣ እኔም ከዚህ በፊት እንዳነሳው ታስታውሳለህ ስተርሊንግን በተመለከተ 450 ሀምሳ ጨዋታ ያደረገ አንድ ተጫዋች፣ ለሁሉም ተጫዋች የሚሰራ አይደለም፣ ግን ብዙ ተጫዋቾች 450 ጨዋታ ካደረጉ በኋላ እድሜያቸው የትኛው ይሆን? አንድ ተጫዋች 450ኛ ጨዋታውን በ33 ዓመቱ ሊያደርግ ይችላል። እንደ እግር ኳስ ተጫዋችነት ይወቱ አጀማመር ይሄ ሌት ብሉመር የሚሏቸው 23 ዓመት 24 ዓመት ከሆናቸው በኋላ የአንድ ቡድን የዋናው ቡድን ሬጉለር መሆን የሚጀምሩ ተጫዋቾች አሉ። አንዳንዶቹ ደግሞ በ18 ዓመታቸው በ19 ዓመታቸው ከዛም ዝቅ ባለ ዕድሜ የዋናው ቡድን ተጫዋቾች የሚሆኑ አሉ። ለምሳሌ አሁን እንደ ላሚን ያማል አይነቱ ተጫዋች ሩኒ፣ ፋብሪጋዝ፣ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ አይነት እነዚህ ተጫዋቾች በ18 ዓመታቸው የየቡድኖቻቸው የመጀመሪያ ተሰላፊዎች ነበሩ። ስለዚህ እንደዚህ በ18 ዓመታቸው የሚጀምሩ የሚሆኑ ሃያዎቹን ካለፉ በኋላ የሚጀምሩ የሚሆኑ ግን፣ ኦዶሜትሩ የአንድ ተጫዋች የጨዋታ ቁጥር ከ450 በላይ ሲሆን ተጫዋቾች ብቃታቸው መውረድ ይጀምራል የሚል ማብራሪያ የሚሰጡ ሰዎች አሉ። ራሂም ስተርሊንግ በዚህ አይን ይታያል። እሱ 450ኛ ጨዋታውን ያደረገው ከአምስት ዓመት በፊት ነው እንደምታውቁት። በልጅነቱ ነው ገና እድሜው ለጋ እያለ በ17 ዓመቱ ነው ለሊቨርፑል መጫወት የጀመረው። ይሄ ተጫዋች ለሊቨርፑል ለረጅም ጊዜ መደበኛ የመጀመሪያ አሰላለፍ ተጫዋች ነበር። ወደ ማንቸስተር ሲቲ ተጓዘ። እዚያም እንደዚያ ነበር። ስለዚህ ገና በሀያዎቹ አጋማሽ እያለ 450 ጨዋታ ላይ ደርሶ ነበር። ጆናተን ዊልሰን 500 ጨዋታ ይላል። እንዲያውም እሱ ይህንን በተመለከተ 450 ነው 500 ነው የተጫዋቾች ድሮፖፍ የሚጀምረው ብቃታቸው መውረድ የሚጀምረው የሚለውን አንድ ቁጥር ብቻ ማስቀመጥ የሚቻል አይመስለኝም። 450 ነውን የተለመደ ማቀው ቁጥር ጆናተን ዊልሰን 500 ይላል። ግን ምልክቶቹ ነበሩ። የራሂም ስተርሊንግ የመውረድ ምልክቶች ወደ አርሰናል ከመምጣቱ በፊትም የነበሩ ናቸው። ያው እንደምታስታውሱት ባለፈው ክረምት ብዙ ድራማ ነበር፣ ስተርሊንግን በተመለከተ አዲሱ አሰልጣኝ ኤንዞ ማሬስካ ከራሂም ስተርሊንግ ጋር በማንቸስተር ሲቲ ምክትል አሰልጣኝነቱ ጊዜ አብሮ የመስራት ታሪክ ነበረው። የቅድሞ ውድድር ዘመን ዝግጅትም ሲደረግ ወደ ዩናይትድ ስቴትስ በተጓዘው የቼልሲ ካምፕ ውስጥ ነበር ብቻ ሳይሆን ማሬስካ በተደጋጋሚ በቅድሞ ውድድር ዘመን ዝግጅት ጊዜ በራሂም ስተርሊንግ ብቃት ደስተኛ ነኝ የሚል አስተያየትም የሚሰጥ ነበር። በእያንዳንዱ የቼልሲ የቅድሞ ውድድር ዘመን የዝግጅት ጨዋታም ቢያንስ 45 ደቂቃ ተጫውቷል። ነገር ግን ልክ የውድድር ዘመኑ ከመጀመሩ በፊት፣ የመጀመሪያው ጨዋታ በዚህ የውድድር ዘመን ቼልሲ ከማንቸስተር ሲቲ ጋር ያደረጉት ጨዋታ ነበር ከዛ አስቀድሞ በነበረው ጋዜጣዊ መግለጫ በወቅቱ አሰልጣኙን ብዙ ያስተቸ ጭካኔ የተሞላበት የሚመስል ንግግር ተናገረ እኔ ከክንፍ ተጫዋቾች የምፈልገው ችሎታ አሁን የለውም አለ እና ከዚህ በኋላ በእኔ ቡድን ውስጥ ቦታ የለውም ብሎ በግልጽ ተናገረ አንድ ገና የሁለት ዓመት ውል የሚቀረውን ተጫዋች በተመለከተ አሰልጣኝ እንዲህ ሲል መስማት ያስገርማል በጣም ነገር ግን በቅድመ ውድድር ዘመን ዝግጅት ጊዜ ሌሎች ምክንያቶች ሊኖሩ እንደሚችሉ እናውቃለን። እግር ኳሳዊ ውሳኔ ብቻ ላይሆን ይችላል በወቅቱ። ነገር ግን እግር ኳሳዊ ውሳኔ ከሆነ በነዛ የቅድመ ውድድር ዘመን የዝግጅት ጨዋታዎችና ልምምዶች ላይ ከተጫዋቹ የጎደለ የስፒድ የፍጥነት ነገር ሳይኖር አይቀርም የሚሉ ሰዎች አሉ። የእሱ ፈራሚ አልነበርም፣ በነገራችን ላይ ብሉኮ የቼልሲን ባለቤትነት ከሮማን አብራሞቪች በገዛበት ጊዜ የመጀመሪያው ፈራሚ የነበረው ራሂም ስተርሊንግ ነው። ቶማስ ቱኸል የቼልሲ አሰልጣኝ ነበሩ። ያን የቼልሲ የስፖርት ዳይሬክተር አልነበረውም። የቶማስ ቱኸል ውሳኔ በብዙዎቹ ዝውውሮች ላይ ያስፈልግ ነበር። በተለይ ጫና ፈጥረው እንዲፈርሙላቸው ካደረጓቸው ተጫዋቾች መካከል አንደኛው ራሂም ስተርሊንግ ነበር። ከዚያ ተጫዋቹ ፈረመ። አሰልጣኙ ግን ረጅም ጊዜ በኃላፊነታቸው አልቆዩም። ስለዚህ ይሁነኝ ይምጣልኝ ብለው ያስፈረሙት አሰልጣኝም በስራቸው ስላልቆዩ ፖተር መጡ። ፖተር ራሂም ስተርሊንግን አላስፈረሙትም። በጣም መጥፎ የውድድር ዘመን ነበር። የቼልሲ አለመረጋጋትም የጀመረበት ወቅት ነበር ያን ጊዜ። ከዚያ በኋላ ነው አርባ ተጨማሪ የዋናው ቡድን ተጫዋቾችን ቼልሲ ያስፈረሙ። ከፍተኛ የተጫዋቾች ተርኖቨር ነበር። የሚለቁ የሚመጡ ተጫዋቾች ብዙ ነበሩ። የሚመጡ የሚሸኙ አሰልጣኞች ብዙ ነበሩ። ቱሄል የመጀመሪያ የብሎኮ ተሰናባች ሆኑ እንጂ ከዛ በኋላ ብዙ ቅጥሮችና ብዙ ስንብቶች ነበሩ። ቡድን ውስጥም ብዙ ለውጦች ነበሩ። ስለዚህ ቼልሲ የነበረበት የሽግግር ወቅትም ለአዲስ ክለብ ለተቀላቀለ ተጫዋች ሚስማማ አልነበር። ወደ 50 ሚሊዮን ፓውንድ በሚጠጋ የዝውውር ገንዘብ ነው ተጫዋቾን ከማንቸስተር ሲቲ ያስፈረሙት የቼልሲ አጀማመሩ ጥሩ አልነበረም። በአጠቃላይ ቼልሲ ቆይተውም ጥሩ አልነበረም። ግን ባለፈው የውድድር ዘመን 12 የጎል ተሳትፎ ነበሩ። 8 ጎሎች አስቆጥሯል። አራት የመጨረሻ ኳሶች አቀብሏል። ነገር ግን እንደ ጆነተን ዊልሰን አስተያየት የብቃቱ መንሸራተት መጀመሪያ ቼልሲም አይደለም ነው የሚለው ማንቸስተር ሲቲ ውስጥ በነበረበት ጊዜ የመጨረሻው የውድድር ዘመን ላይ በ2021-22 የውድድር ዘመን ላይ የፕሪሚየር ሊግ ሻምፒዮን ቢሆንም ይሄ ተጫዋች እና ቡድኑ በኤፌ ካፕና በቻምፒየንስ ሊግ ግማሽ ፍጻሜ ቢደርስም የዚያ ቡድን ዋና ሰው አልነበረም። ምክንያቱም ራሂም ስተርሊንግ ሲቲንግ ከተቀላቀለበት ጊዜ ጀምሮ ጥቂት ጨዋታ ያደረገበት የውድድር ዘመን ያ የውድድር ዘመን ነው ይላል። 13 የፕሪምየር ሊግ ጎሎች አስቆጥሯል። ነገር ግን በብዙዎቹ ጨዋታዎች ላይ በተለይ በወሳኞቹ ጨዋታዎች ላይ የመጀመሪያ ተሰላፊ መሆኑ አብቅቶ ነበር የሚለው እሱ ጓርዲዮ ላይ የሆነ ነገር አይቷል ወይ? የተጫዋቹ የድል ረሃብ ሲቀንስ ወይ አክስለሬሽኑን ሲያጣ አሰልጣኙ ስላስተዋለ ከዚያ በኋላ በዋና ዋና ጨዋታዎች ላይ መጠቀም አቆመ ይላል። ድንገት ነው ብቃቱ የወረደው በዚያ የውድድር ዘመን። በ2018-19 የውድድር ዘመን 53 የጎል ተሳትፎ ነበረው። በአምስቱ የአውሮፓ ሊጎች ከሱ የበለጠ ቀጥተኛ የጎል አስተዋጽኦ የነበረው ተጫዋች ሊዮኔል ሜሲ ብቻ ነበር። 55 የባሎንዶር ሲዝን ማለት ነው። የውድድር ዘመን ምናልባት ሲቲ ተሳክቶለት ቶተናምን አሸንፎ ቻምፒየንስ ሊግ ፍጻሜ ደርሶ የቻምፒየንስ ሊግ አሸናፊ ቢሆን ኖሮ ስለ ባሎንዶር ልናነሳ እንችል ነበር። ምክንያቱም በጣም የሚደንቅ የውድድር ዘመን ነበር እያሳለፈ የነበረው፣ ቁጥሮቹ ይናገሩለታል። አሁን አንዱ ጥያቄ እንግዲህ የዚህ የማይሌጅ ጉዳይ ይሆናል ማለት ነው። ከዚህ በኋላ ከሁለት ሲዝን በኋላ ሴፕቴምበር 2021 ከፓሪስ ሰንጀርማ ጋር ሊዮኔል ሜሲ የመጀመሪያ ጎሉን ለፓሪስ ባስቆጠረበት ጨዋታ ማለት ነው 500 ጨዋታ ሞላው ተጫዋቹ ከዛ በፊትም ግን ብቃቱ መቀነስ ጀምሮ ነበር። 27 ዓመቱ ነው 500 ጨዋታ ላይ ሲሞል፣ አሁን ቅድም 450 ይሁን 500፣ ያን ያህል ትልቅም የጨዋታ የአንድ ሲዝን ልዩነት ቢኖር ነው ቁም ነገር። ግን ቅድም እንዳነሳሁት የእድሜ ጉዳይ ሳይሆን የጨዋታ ቁጥር ጉዳይ ነው። ረጅም ጊዜ 27 ዓመቱ ማለት ለ10 ዓመት በፕሪሚየር ሊግ በጣም ፊዚካል በሆነው ሊግ ያለማቋረጥ ተጫውቷል ማለት ነው። ሊቨርፑል፣ ማንቸስተር ሲቲ በአውሮፓ ውድድሮችም የመጨረሻዎቹ ምዕራፎች ድረስ የሚጓዙ ቡድኖች ስለሆኑ በጥሎ ማለፍ ውድድሮችም በሀገር ውስጥ የጥሎ ማለፍ በሊግ ካፕ፣ በኤፍኤ ካፕን ብዙ ርቀት የሚጓዙ ስለሆኑ ብዙ ጨዋታ ያደርግ ነበር። ደግሞ ለእንግሊዝ ብሔራዊ ቡድን በእያንዳንዱ ውድድር ተጫውቷል 2016፣ 2018፣ 2021 2022 በተደረጉ ውድድሮች ሁሉ ተጫውቷል። አሁን ይሄ ከአሌክሲስ ሳንቼዝ ጋር ያመሳሰለው ይሆናል። አሌክሲስ ሳንቼዝ እንደምታስታውሱት በእያንዳንዱ ክረምት ቶርናመንት ነበረው ለቺሌ ብሔራዊ ቡድን 2014 የዓለም ዋንጫ ነበር፣ 2015 ኮፓ አሜሪካ ነበር፣ 2016ም ግን መቶኛ ዓመት ይሞላው ስለነበር ውድድሩ ኮፓ አሜሪካ ሴንቴናሪዮ ተብሎ ተደረገ። በአመቱ እዛም ውድድር ላይ ተሳትፏል። 2017 የኮንፌዴሬሽን ዋንጫ ላይ ተጫውቷል። ስለዚህ በክረምት ውድድሮችም ላይ ያለ እረፍት ሲጫወት ነው የቆዩ። የአርሰናል የባርሰሎና የኡድኔዜ ከዚያ በፊት ወሳኝ ተጫዋች የነበረ ተጫዋች። ስለዚህ የጨዋታዎች ብዛት፣ ያለ እረፍት የመጫወት ድግግም ተጫዋቾችን ለእንደዚህ አይነት ዝለት ያጋለጣቸዋል። ምናልባት አካላዊ ማብራሪያ ከሆነ ይሄኛው ሊሆን ይችላል። ጥላውን ያለው በፊት የምናውቀው ተጫዋች አይመስልም። አሁን እንዴት ትንሽ የክህሎቱን ምልክት እንኳ ማየት ያቅተናል። እኔ በጣም የሚያስገርመኝ የዊልሰንን አንድ የጋርዲያን አርቲክል ከጠቀስኩ አይቀር አንድ ሌላ ያነሳውን ነጥብ ልጥቀስ። የ2022 የዓለም ዋንጫ ያነሳል። የ2022 የዓለም ዋንጫ ላይ የ2021 የአውሮፓ ዋንጫ በጣም ወሳኝ የነበረው ተጫዋች ከአንድ ዓመት ምናምን በኋላ ነው የዓለም ዋንጫው እየተደረገው፣ ከአንድ ዓመት ከአራት ወር በኋላ እዛ የዓለም ዋንጫ ላይ በመጀመሪያዎቹ የምድብ ጨዋታዎች ላይ ከኢራን እና ከአሜሪካ ጋር በተደረጉ ጨዋታዎች ላይ ተቀይሮ ወጣ፣ ተቀይሮ እንዲወጣ ተደረገ። በጨዋታዎቹ ላይ ጥሩ አልነበረም። ከዌልስ ጋር በነበረው ጨዋታ አልተጫወተም። ከሴኔጋል ጋር በለንደን ያለ ቤቱ ተሰብሮ ስለነበር በፍጥነት ወደ ቤተሰቦቹ መጓዝ ነበረበት። ሲመለስም ግን ከፈረንሳይ ጋር በነበረው ጨዋታ ፎደን ነበር የጀመረው የመጨረሻዎቹን አስራ ሁለት ደቂቃዎች ብቻ ነበር የተጫወተው። ከዚያ በኋላ ለእንግሊዝ ብሔራዊ ቡድን አልተጫወተም። ስለዚህ መውረድ ሲጀምር ቆይቷል። አሁን የተጫዋቹ የተንሸራተተ የመምጣት ምልክቶች ነበሩ። እንደዚህ ድራማቲክ መሆኑ ነው እንጂ አስገራሚ የሆነው መውረድ ከጀመረስ ቆይቷል። አሁን ሚኬል አርቴታ አራት ተጫዋቾቹን በጉዳት ምክንያት አጥቶ ሳካ ካለፈው ዲሴምበር ጀምሮ እየተጫወተ አይደል? አሁን ሶስት ወር ሊሆኖ ለአመታት ያለማቋረጥ ተጫወቷል። አንዳንዴ የምትሰጉት ለነሳካ አይነቶችም ተጫዋቾች የስተርሊንግን ታሪክ ስናይ ነው። ጋብሪኤል ማርቲኔሊም ተጎርቷል ጄሱስ እና ሀበትስም ተጎርተዋል። ስለዚህ የአጥቂ አማራጭ የለውም አርሰናል ነገር ግን በድምር ሃያ አራት ደቂቃ ብቻ ነው የአርሰናልን በዚህ ወር ድርዘመን በፕሬምየር ሊግ የዋንጫ ፍክክር ውስጥ መቆየት አለመቆየት በሚወስኑ ጨዋታዎች ላይ በድምር 24 ደቂቃ ብቻ ነው የተጫወተው። ከተጠባባቂው ወንበር ላይ ተነስቶ ከ180 ደቂቃ በዚህ ጊዜ እንኳን አሰልጣኙ አላመነበትም 310 የፕሪምየር ሊግ ደቂቃ ብቻ ነው በዚህ ውድድር ዘመን የተጫወተው አራት ሙሉ ጨዋታ አራት ዘጠና ደቂቃዎች እንኳ አይሆንም ማለት ነው እንግዲህ ብዙ ጉዳቶች ባሉበት በዚህ ውድድር ዘመን ሲፈርም እኔ በወቅቱ በጣም ጥሩ ዝውውር ነው ብዬ አስቤ ነበር ምክንያቱም ለቤንችነት ለሮቴሽን አማራጭነት ነበር የመጣው ሚካኤል አርቴታ ቡካዮ ሳካን ማሳረፍ ቢፈልግ እንኳ አማራጮች አልነበሩትም አማራጮቹን ብዙ የሚያምንባቸው ስላልነበሩ እንደ ሪስ ኔልሰን አይነት ተጫዋቾች ስለነበሩ ሪስ ኒልሰንን ለፉልሃም በውሰት ሰጥቶ ስለነበር ራሂም ስተርሊንግ እያንዳንዱን ጨዋታ አይጀምርም፣ ግን ከፍተኛ ኤክስፒሪየንስ ያለው ነው። ሚካኤል አርቴታ አብሮት በማንቸስተር ሲቲ ሰርቷል፣ በሚገባ ያውቀዋል። እዛው ለንደን ውስጥ ነው የሚቆየው ስለዚህ የሚለውጠው ኢንቫይሮመንት የለም። አርሰናል ከቼልሲ ይልቅ የተረጋጋ ክለብ ነው። ባለፉት ጥቂት ዓመታት ወይ ቡድን ነው። በቡድን ግንባታው ላለፉት ጥቂት ዓመታት ለዋንጫ የተፎካከረ ነው። ስለዚህ እንደው እንደ ማፈራረቂያ አማራጭ እንደ ሮቴሽን ኦፕሽን በጣም ጥሩ ነው የሚል ግምት ነበር። ምክንያቱም ለቼልሲ ባለፈው የውድድር ዘመን ሞመንቶች ነበሩት፣ ደህና የተጫወተባቸው ሞመንቶች። በሁለቱም የሲቲ ጨዋታዎች ድንቅ ነበር። በተለይ በኤቲሃድ በነበረው ጨዋታ አንድ ላንድ ሲለያዩ ካይል ወከርን እንዴት እንዳስቸገረው ያንንም ጎል እንዳስቆጠረ ታስታውሳላችሁ። በዚህ ላይ ደግሞ ቼልሲ አብዛኛውን ደሞዙን ይከፍላል። አርስናል ለዝውውር የሚከፍለው ወጪ የለም ለዚህ ተጫዋች፣ በኢኮኖሚውን በኩል አዋጭ ነው። ጥቂት ብቻ ነው የሚከፍለው 50 ሺህ ፓውንድ ምናምን የሚሉት አንዳንዶች፣ 50 ሺህ፣ 75 ሺህ ፓውንድ እንግዲህ ተጫዋቹ ወደ 300 ሺህ ፓውንድ የሚጠጋ ደሞዝተኛ ነው በቼልሲ ከዚያ ውስጥ ከ75 ፐርሰንት በላይ የሚሆነውን ቼልሲ ይከፍላል ስለዚህ ለአርሰናል ብዙ የፋይናንስ ሪስክ የለውም አሁንም ቢሆን እንደው የገንዘብ ኪሳራ የመጣ ዝውውር ነው ለማለት ያስቸግራ ልክ ነው እየሰጠ ካለው በጣም አነስተኛ ጥቅም አንጻር 50 ፓውንድ ብዙ ይመስላል ግን ሌላ ጊዜ ዝውውሮች ከሚያከስሩበት የኪሳራ መጠን አንጻር ከታየ ግን ያን ያህል ከፍተኛ ይባላል ስለዚህ ለአርሰናል አሁንም ቢሆን ትልቅ ገንዘብ ኪሳራ አይደል? ከወጪው አንጻር አርሰናል ለዚህ ተጫዋች ውር ከከፈለው እየከፈለ ካለው ደሞዝ አንጻር ሲታይ ስፖርታዊ ውድቀት ግን በተለይ በዚህ ጊዜ የመጣበት ዋና ዓላማ ሳካ ማረፍ ቢያስፈልገው ቢጎዳ ያንን ስፍራ እንዲሸፍን ስለነበር ግራ ላይ አድርጎ ተጠቅሞበት ነበር። የባለፈው የሌስተር ሲቲ ጨዋታ ላይ ሁለት ለዜሮ ያሸነፉበት ጨዋታ ላይ ቦታው ቢቀየርም ወደ ግራ በኩል ወጥቶ ቢጫወትም ጥሩ አልተጫወተም። አንድ ጎል ነው እስካሁን ድረስ ለአርሰናል ያስቆጠረው፣ እሱም በሊካፕ የተቆጠረ ጎል እና እንግዳ ነው የዚህ ተጫዋች በእንደዚህ አይነት ፍጥነት ማሽቆልቆል። የፔስቬው ጨዋታ ላይ ይጀምር እንደሆነ እናያለን። ግን ሚኬል አርቴታ አማራጭ በማጣቱ የተነሳ የባለፈውን የኖቲንጋም ፎረስት ጨዋታ፣ ከዛ በፊት የነበረው የዌስትሃም ጨዋታን ትሮሳርን የግራ ክንፍ፣ ዋኔሪን የቀኝ ክንፍ የ17 ዓመቱን ዋኔሪን፣ ሜሪኖን አጥቂ አድርጎን የተጠቀሙ። ራሂም ስተርሊንግ በሲቲ በነበረበት ጊዜ የራሱ አርቴታ ምክትል ሆኖ በተለይ የአጎሮ ብቃት መውረድ ከጀመረበት፣ በተደጋጋሚ ጉዳቶች ከሜዳ ከራቀበት ጊዜ ጀምሮ ጓርዲዮላ ሀሰተኛ 9 ቁጥር ብሎ አድርጎ ይጠቀምበት ነበር። በጥሩ ብቃቱ ላይ ቢሆን የክንፍ አማራጭ ብቻ ሳይሆን የሀሰተኛ ዘጠኝ ቁጥር አማራጭም ሊሆን በተገባው ነበር፣ ግን ያንን ማድረግ አልቻለም እና በጣም ያስገርመኛል። ይህ ተጫዋች ብቃት መውረድ ምን ይባላል የሚለውን ለማወቅ የሞከርኩ ነበር እንግዲህ የጆናተን ዊልሰንን አርቲክል ሳይ የሆነ ነገር እንደ አንድ ጥሩ ማብራሪያ የተመለከትኩት መስሎኛል። እናንተ ምን ይታያችኋል? በፍጥነት ወርዶ ያስገረማችሁ ተጫዋች ማን ነው? በእንግሊዝ ወይም በአውሮፓ ኳስ ተመልካች ሆነን ባሳለፍንበት ልምድ የትኛው ተጫዋች የበለጠ ያስገርማችኋል? መልእክቶቻችሁን ባይደስ ይለኛል። አመሰግናለሁ።